ይቅርታ አላት እች- ሁሉም ተናገ- እንትን አሏት እና ይቅርታ ብላ ወጣ ተናገርች። እና አንዳንዴ እኔ የራሴ የሆነ እንትን አለኝ እንደ ሰው እንደዚህ ምናምን ቤተሰብ የሰው ልጅ አይችልም። እሺ የእኛ ሀገር ላይ ግንዳና ማወቅ የሌለው ውጭ ሀገር ስትቀመጡ ልክ ኢትዮጵያ ላይ ኖርማል ነው ይመስላችሁ የዛን ህግ ሀገር ህግ አክብራችሁ ስትኖሩ እዚህ ሀገር ህግ የማይከበር ይመስላችኋል? በደንብ ህግ ይከበራል። ማንም ሰው ማንም ወጥቶ የመሳደብ መብት የለውም። የተሳደብክ ቀን እንደ ፋይል ከፍተ መሰስ ትችላል። ይህንን ማወቅ አለባችሁ። እና የዛኔ አሳዘነች። ለቫኬሽን የመጣችው አልቅሳን የመጣችው ብዙ ነገር ለምናን የመጣችው ደጅ ጠንታን የመጣችው እና ደግሞ ያው ታቂ ያለች ዲያስፖራ ወደ ሀገር እንዲገባ ደግሞ ድጋፍና እርዳታ ይደረ አንቺ ለመክሰስ ያብቃሽ እኔ የምገባበትን ሳልገባ ቀን የለኝም እንዳትይ ሳልገባ ትኬቴን ልክልሻለሁ አንቺ ይቅርታ ጠይቃኛለኝ ያለችው ረኒ ድፍረታችሁ ውይ ድፍረታችሁ አይ ድፍረታችሁ እኔ እኮ በጣም እኮ ነው የምታስቁኝ ድፍረታችሁ በጣም ነው ደስ የሚለኝ አንቺ እኔ ልጅ እንደፈለግሽ መናገር መብታለሽ። እኔ አንቺን ልጅ መናገር ግን መብት የለኝም። እኔ እናትሽ ድንጋይት አስፈላሽ። እኔ ክሰሽኝ እናሳይኝ። ሮማን እናቴ አልወለደችኝም ማለት ነው። እንደ አንቺ አይነት ደንቆሮ እኔን የመክሰስ አይደለም የመናገር ሞራል ካለሽ እመጣልሻለሁ ኢትዮጵያ። ቀጥሬሻለሁ እኮ ከመጣሽ እናትሽ ድንጋይት ብላ ያለሁበትን እያሳየሁ ስካይላይት ስገባ ስካይላይት የገባሁበት ሆቴል የየደረስኩበት ቦታ እያሳየዋችሁ ነው የተዝናናሁት። እኔን የምትፈልግኝ ኢትዮጵያ ውስጥ ካለሽ መምጣት ትች ነበር። የወሬ ጦርነት ችግር የለም በተግባር ያንዳንዱ የተዝናናውበትም ይሄ በሶሻል ሚዲያ ሳክስ የነፋችሁ ይሄ ገንዘብ ላክል ላላችሁ ለምድረ ደናቁርት ከቤት ከእቤት ወጥቼ ምሳ የበላውበትን እራት የበላውበትን ሰርግ የሄድኩበትን መልስ የሄድኩበትን ሸራተን የገባውበትን የወጣውበትን ኮኖ ሳሳያችሁ የነበረው። ለምን አትመጡም ነበረ? ለምን አትከሰኝም ነበረ? ለምን አትከሱኝም ነበረ? ደና ቆርት ኢትዮጵያ፣ አሁን አዲሱ አመት ገባለ። ጠብቁኝ፣ የምትፈልጉኝ ካላችሁ። አውል ቢዜር አውል ቢዜር ምድረ ኮተታ ማለት ነው። አንቺ ቁጭ ብለሽ ውጭ ሀገር ሆነሽ መንግስት ተሳድበሽ፣ ኢትዮጵያ ሆነሽ መንግስት ደጋፊ እኔ አይደለሁም። ከላስ ኩልሶ አለው መንግስትን ያልተመቸኝ ነገር ካለ ልክ ልኩ ነው የምናገረው። አገሬ ስገባ ሌላ ውስመለስ ስመለስ ሌላ አይደለሁም። ስሰራ አይሚኒት የምናገረውን ነገር ማንንም ፈራሴት አይደለውም። ባለስልጣን ስላገባሽ ምፈራሽ መስሎሽ? የአንቺ ባለስልጣን ባልሽ ለአንቺ እንጂ የሚጠቅምሽ ለና አይደለም። አይችልም። ምን አይችልም? ማንንም ብታገቢን የሮማን ምፈራ ነገር የለኝ ማንንም የምታስፈራሪ፣ ሄደሽ አስፈራሪ። ባለስልጣን ስላገባሽ እኔ ልፈራ? ብዙ አውርታችኋል እኮ ኢትዮጵያ እጄስ ከምመጣ ድሮ የተሳደበችውን አዳነች አበቤ አብይን እንዲህ ብላለች፣ እንደዚህ ኦሮሞን አለች፣ ትግሬን እንዲህ አለች። አወጣችሁ ግን አልቻላችሁም አንዳችሁ። እኔ ምንም የማድረግ ችሎታም የላችሁም። ምን አባሽ ምፈራ መስሎች ነው? እኔ ሮማን ተሰማ የአዲስ አበባ ልጅ ነኝ እኮ አዲስ አበባ ተወልጄ ነው ያደግኩት። ፈሪ አልወለደኝም እኔ ተሰማ ብዛቸውን የወለደኝ አባቴ የኔ አባት በማንነቱ ያልተደራደረ ሙሉ ነው። አዲስ አበባ ልጅ አስከብሮ ነው የኖረ። ድፍን ኮልፌ አስከብሮ ተከብሮ የኖረ አባት ነው የወለደኝ እንጂ ከፈለግሽ መቀመቅ አስገባሻለሁ፣ ልክስክስ አታርፍም? አንተ ዝርያ፣ ስርዓት ያዝ። እኮ በጣም እኮ ነው የምታስቅ። በጣም የምታስቁኝ ይሄ በቀኝ የተገዛችሁ፣ ሳትገዙ ኢትዮጵያ አልተገዛችም፣ ግን የተገዛችሁ እንግሊዘኛ ማንበብ በጣም ትልቅ ነገር የሚመስላችሁ፣ እንግሊዘኛ አታነቢም። እንግሊዘኛ በእንግሊዘኛ ወስጄ እናትሽ ጉድጓዱስ ልቅበርሽ፣ የምናባሽ እንግሊዘኛ ነው። እኔ አበሻ ነኝ፣ አማርኛ ነው። እንግሊዝ ሀገር ብኖር እኔ አበሻ ነኝ። በቀኝ ግዛት የተገዛሽ ደንቆሮ፣ እናትሽ ድንጋይ ታስበላሽ። እንግሊዘኛ ማንበብ የስልጣኔ ምልክት የሚመስላችሁ ደንቆሮ፣ እኔ ሮማን አበሻ ነኝ፣ በአማርኛ ነው የማወራው። እንኳን ለአንቺ ለግማት አማቀርቶ ለልጆቼ በአማርኛ ነው የምጽፍላቸው አማርኛ ማንበብ መጻፍ ስላለባቸው። ቢኮዝ እኔ ኢትዮጵያዊ ነኝ፣ እንደናንተ በቀኝ የተገዛው የቅማላም ቅማላም ስብስብ። እኔ እንግሊዝ አልወለደኝም። እኔ ኢትዮጵያዊ ነኝ። ከአንድም ሙለ ቋንቋ ፈጥረው የሰጡኝ የእነሱ ልጅ ነኝ። ኢዴት የኢዲት ስብስብ እናትሽ ድንጋይ ትብላ። ኔ እንግሊዘኛ ማንበብ ብርቄ አደለም። እንግሊዝ ሀገር ውስጥ ከሀያ ምናምን አመት ኖሬ ያለው የሚያኮራኝ አማርኛ በማንበቤ ልጆች አማርኛ በመጻፋቸው በማንበባቸው ነው። ቢኮዝ እኔ ኢትዮጵያዊ ነኝ። ከአንድ ሙለ ቋንቋ ፈጥረው የሰጡኝ የእነሱ ልጆች ነኝ። አማርኛ በማውራቴ ብቻ ነው የምኮረው። እንግሊዘኛ ያኮራኝም። እኔ እንግሊዝ ፓስፖርት የወሰድኩት ትራብል ማድረግ ኢዚ እንዲሆንልኝ እንጂ ኔ ኢትዮጵያዊ ነ። ደናቁርት የደናቁርት ስብስብ። አሜሪካን ታላቁ የዓለምን እንደምታሽከረክረው አሜሪካ የራሷ ቋንቋ የላትም እንግሊዞች በፈጠሩት ቋንቋ ነው የምትጠቀመው። ስለዚህ እኔ ኢትዮጵያዬ ነኝ። ቋንቋ አማርኛ ነው። ስልጣኔ የሚመስላችሁ በእንግሊዘኛ ስታወሩ ነው። እናንተ በቀኝ ሳትገዙ በገንድ በቀኝ ልገዛ የምትሉ ለሃጫም፣ የለሃጫም ስብስብ እበት፣ የበት ስብስብ እኔ አባቴ ልጅ ነኝ እካካ ምን አባታቸው ስለ እንግሊዝ ያወራልኛል እየመጣ እንግሊዝ አባሽ የጠፋ ደንቆሮ ልጋጋ ሻንጣ ራስ ቅራቅንቦ የቅራቅንቦ ስብስብ። የኔ አባ ዝርያዬ ክበርልኝ። ማሊያው ምንድን ነው? የሚሸጥ ነው ማሊያው? ምን አባ ታየዋለ? ስንት ጊዜ ማስታወቂያ ሰርጭበታለሁ። ማሊያው ምንድን ነው? ጊፍት የሚሰጥ ነው። ቻሪቲ ቤት ነው ያለሁት። ማጊፍት ሰጠሃለሁ። ያርሰናል ደጋፊ ነኝ፣ ማንቸስተር የሆላንድ ማሊያን የለበስኩት እኔ ሆላንድ ኦፋን ካልሰበሰበች ድሮስ የጂጂ ክያ ያሰለጠነቻቸው እንዳለ እስር ቤት ነው የሚገቡት። ጂጂ ክያ ጋር የተወያየ መጨረሻው እስር ቤት ነው። ከጂጂክያ ጋር የተገናኘ ምን ደና አለው? ይቺ እብድ የእብድ ስብስብ። ልጆቿም ከእሷ ጋር ባይለያዩ ኖሮ እስር ቤት ጨምራቸው ነበረ። ጂጂክያን ልጆቼ ናቸዋለች። መጀመሪያ ጆንን አሳሰረችው፣ ከዛ ጄኒን አስገባቻት። ዳሴት ጂጂክያን የተጠጋ ምን መላ አለው? እስር ቤት ነው መጨረሻው። ጃኒ እያለቀሰች ነው። እስር ቤት አትማማም። እንትናም ታስራ፣ ከእርግዞና ታስራ ወጥታለች። ትወጣለች ምንም ያስለቅስ ነገር አለ? እስር ቤት ምን ያስለቅሳል? ታስራለች፣ ትቆያለች። እግዚአብሔር ካለ ደና ሳቢ ሰርታን የገባችው በስር ያቀብሏት። ጆን ዳንኤልን ያገናኛት አርግዛ ትውጣ። ልጁም ሲወጣ ሁለት ልጅ ይኖረዋል። ፖሊሶቹን እንደምንም ትትትት ብላ ሳቢ ታቀብላቸው። ጆን ዳንኤልን እዛ ያገናኟታል። አርግዛ ትውጣ። ይህን ፈልጋ ነው የሚያሳስር ስራ የሰራችው። እስር ብርቅ ነው እንዴ? ብርቅ ነው እንዴ? መጀመሪያም ደህና የነበረችው ልጅ በምን ተነስታ ነው ሺቲ ብላ የሌለ ነገር ተናግራ፣ እስር የሚያሳስር መሆኑን አውቃ መታሰር ፈልጋ ነው። ጆን ዳንኤል እናፍቃ፣ ልክ ሚስቱ እስከ ዛሬ ለምን አላወራችሁ? ሚስቱ ስትወጣ ጠብቃ እስር የሚያሳስር ነገር አመጣች፣ እስር ቤት ገባች። ጆን ዳንኤል ናፍቋት። እኔ የነገርኳችሁ የትግራይ ልጅ የቀመሰ እስር ቤት ቢታሰሩም ብተኙም ስትነሱም እሱን ነው የምታስቡት። እስር ቤት ድረስ ልታገኙ ሄደች። ተጋሮ ማታ ማታ ሲዘውር፣ አንዴ ከዘወራችሁ ስትከተሉት ነው የምትሉት። ሄዳ እስር ቤት ገባች። ናፍቋት። የትግራይ ወንድ ገና ትግራይን የቀመሰ እንዲህ ነው። ተከትላችሁት እስር ቤት ነው የምትገቡት። ይሄውን የናታውኝም ተጋሮ አገባው። ሾርኩ ውዱድ ላይፍ የለ ማታ ማታ ላይፍ የለ ላይፌ ሁሉ እሱ ሆነ። ከስራ ሲወጣ አፈረስ ክትበሉ ጥጊያችሁ ነው የሚሄደው ከባሌ ጋር ፎንቃ ፎንቃ እስከ መጨረሻው ነው። ነግሪያችሁ አደል? እኔ ስነግራችሁ ውሸት ነው የመሰላችሁ ተጋሮ የቀመሰ እስር ቤት ነው ተከትለሽ የምትገቢ ጃኒ። ናፍቆቱን አልቻለችም ካሁን ካሁን ይፈታል ብትል አስወልዷል ብሎ ሰምታ እንኳን ባላየ ተከትለው እስር ቤት ገባች። የሆነ ሳቢ ተፍ ተፍ ብላ እዚህ አገኘች፣ ይዛው ሸቤ ገባች፣ ጆን ዳንኤልን ፍለጋ የኔ እናት። ፎንቃ ትግራይን የቀመሰ እስከ መጨረሻው። አሁን እኔ በአሁኑ ፎንቃ አልደራደርም። በቁርባን ሁሉ ንጋባ ሲለኝ እሺ ነምለው መጣ የትግሬ ፎንቃ እስከ ቀራን የሆነው የሆኔ ለጥ ሰጥ ብዬ ከባሌ ጋር ፎንቃ ገብቶልኝ፣ እንደን አይነቱን የገጠማት የፎንቃ ጥግ ድረስ የኔ እናት፣ እንዲ እኔ አሁን ራሱ ስበላ ራሱ ከብዚ ሎ ከብዚ ሎ ማለት ጀምሬያለሁ። በቃ ከብዚ ሎ ሆንኩ። ስራ ራሱ ድሮ ተሰርቼ እኮ አላቅም ውበትን ወደኋላ የሚሰራ ሁሉ ነው ትዝ የሚለኝ። ባሌ ካሾረኝ ወዲህ ቀጥ ብዬ በቃ ልብስ ራሱ አሁን ስገዛ ሽፎን ልብስ ምን አይነት ልግዛ ላበአል ድሮ ኮ ብዬ አላውቅም። ተጋሮ ታገባ ወዲህ ልብስ ራሱ የሚታየን ሽፎን ነው። ያጋጥማል። ደንበኛ ትግሬ ታገኛችሁ እንደኔ ነው የሚያሾራችሁ። እሷም ይሄ ነው ጆን ዳኔል። ሊያችን በልጅነቷ ሮጣ ሳጠግም ትንሿ ጆንዳኔን አሳቅፎ ላካት። ይችኛ ደግሞ ገባች። ይችንም ሌላ ጆንዳኔን ይዛት አንድ ቤት ራሱ መኝታ ቤትና እንዲ ያስቀምጦ ላኑራችሁ ቤት ጆንዳኔን ልንሽ ነው የሚሉት ተጋሮ። የተጋሮ ቀልድ አይደለም እኮ ተዳሮ ተዘወረሽ፣ እንደዚህ ነው። እኔን ራሱ ልጅ አልሆንኩባችሁም ዛሬ የተጋሮ ተስማምቶኛል ሁሉ ነገሬ፣ ተመልሼ ወደ ልጅ ተቀየርኩ። ያ እንደዛ ነው። አላየኋትም። ያችው ወልዳ ወጣች ትመስላለች። በጣም ነው አሁን የራሴ እድሜ የራሱ 32 ከአመት ራሱ ቀነሰ፣ ካገባሁ ወዲያ ያ እንደዛ ነው።